ሴቶች ምን አለበት፣ ሰላም ለማለት ምን አለበት? ለመወዳት ነው እንጂ እኔ ምን ምንም አይደለም። በቃ አዲስ አበባ በቅርቡ ልመጣ ነኝ። እዛው ትቆያ ነው። ሄሉ ሄሉ ሄሉ። ደግሞ ማነች እንዴ? አታውቃትም? ወሸረ ልልሃለሁ። ሄሉ ጠይም ናት ደስ የምትለው። ታች ወንድሜ፣ የእኔ አባት፣ ማነች ኬሪ ደግሞ በግድ ነው ካለወቆት ካለወቆትምን ያላልኩም። የኔ ወንድም ለምንድነው? ወንድም በቃ እሺ እንዳትረብሽ እወጣለሁ። እና ሰላም በላለ ፅጌሽ ለምንድነወንድሚያ ፅጌ ስላለሽ ነው፣ ባለፈው ማለት ነው የኔ ወንድ ዳኒ የኔ ምናምን ነገ ትጫወታለሁ። እኔ ሁሌም አለው ምንሰራለኝ ብለሽ ጽጌ ካላሳየ እንግዲህ በኋላ ያለው ግፊት የሚባል የለም። ወይኔ ነይ የለሽም እንደ ቤት ሆነ ሲሆን ነው።

ኮንፊደንስ አላት። ባክር ደስ ነው የምትለኝ። በጣም ነው ማወዳት። ላጫውትሽ ብዬ ነው ነው እንዳረብሽ ወደ ሴቶች ልጅ ያደረስ ነው። አረ ምን አደረኩኝ? እኔ እኮ እውነትን እኔ እኮ ሰዎች እንደሚሉኝ አይደለም። እኔ በጣም ጨዋ እና ዲሰንት ስርዓት ያለው ልጅ ነው። እውነት ካላመናችሁ ጓደኞች እንጠይቋቸው። እዚህ እነፈት ያሉ እነልዑላሉ ስለ እኔ ጸባይ፣ ስለ እኔ መልካምነት ሊነግሯችሁ ይችላሉ። እኔ እኔ በህይወት የማውቀው ሁለት ሴት ነው ፅጌ ይፍስ ማለት ሌላ ማቆ ሴት የለም። እንደውም ይከፋኛል፣ እንደዚህ አሁን ስጠይጉኝ፣ ፈጃቸው ጨረስካቸው ስትሉኝ በጣም ነው የሚሰማኝ። እኔ እዚህ ጋር አንደኛዋ ሚስቴ አርገዛብኛለች፣ አንደኛዋ ሚስቴ ደግሞ ልጅን መቀበል አፈልግም ገባችሁ። እኔ የእውነቴን ነው። አታስቁኝ ናቲ፣ የልቤን ላወራበት። አታስቁኝ የእውነቴን ነው። የ የልቤን ላወራ አታስቁም። በቃ የልቤን ላወራችሁ ነው። በቃ የልቤን ላወራችሁ ነው። ዛሬ ነው እውነቱን ነግራችኋለሁ ማለት ነው። በቃ ሪካርድ የምታደርጉ ሪካርድ አድርጉ። መስማት የምትፈልጉትን ነገር በሙሉ ግዙ ድንገራችሁ ሽገይስ ዳዳ እውነት የተሰማኝ ስሜት ከልቤ ነው የምናገራችሁ ከልቤ።